ክቡራን ቲቪ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜው አብራችሁን ቆዩ። ከውጭ የሚገቡ ምርቶችን በመተካት ከበቂ በላይ ምርት በመገኘቱ ተረካቢ አገር እየፈለግን ነው፤ አቶ መላኩ አለበል፣ የኢንዱስትሪ ሚኒስትር። ከውጭ የሚገቡ ምርቶችን በአገር ውስጥ ኢንዱስትሪዎች ለመተካት በተጀመረው ስራ ከሚፈለገው የፍጆታ መጠን በላይ፣ ማምረት በመቻሉ የተረካቢ አገር ገበያ እያፈላለግን ነው፤ ሲሉ የኢንዱስትሪ ሚኒስትሩ ተናገሩ። ኢንዱስትሪ ሚኒስትሩ አቶ መላኩ አለበል የተቋማቸው የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ሰኞ ኅዳር 8 ቀን 2018 ዓ ም ለሕዝብ ተወካዮች ምክር ቤት የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ ሲያቀርቡ ነው ይህንን የተናገሩት። በሶስት ወራት ውስጥ ከውጭ የሚገቡ ምርቶች የሚተኩ በሀገር ውስጥ በማምረት እንደተቻለና ከ1.1 ቢሊዮን ዶላር በላይ ዋጋ እንዳላቸው ጠቁመው ከውጭ የሚገቡ ይገቡ የነበሩ አንዳንድ ምርቶችን በሀገር ውስጥ ከመተካት አልፎ ከሚፈለገው የፍጆታ መጠን በላይ ምርቶች በመገኘታቸው የት እንደምንልካቸው ተቸግረናል ብለዋል። በዚህም ምክንያት አንዳንድ አምራች ኢንዱስትሪዎች እስከ አንድ ቢሊዮን ብር የሚያወጡ ያለቀላቸው ምርቶች ይዘው መቀመጣቸውን ገልጸው፣ ችግሩን ለመቅረፍ የተለያዩ ማበረታቻዎችን በመጠቀም በአካባቢ የሚገኙ የገበያ መዳረሻዎችን በማፈላለግ ወደ ውጭ ለመላክ መታቀዱንም ተናግረዋል። ሚኒስትሩ በሪፖርታቸው ለመንግስት የገቢ ግብር የሚከፍሉ የስራ ዕድል የሚፈጥሩ የውጭ ምንዛሬ የገቢ ለሚያስገኙ አምራች ኢንዱስትሪዎች በቂ የውጭ ምንዛሬ እንዲያገኙ ፓርላማው እገዛ እንዲያደርግ አሳስበዋል። ለአምራች ኢንዱስትሪዎችም የሚቀርበው ፋይናንስ ከጊዜ ጊዜ እያደገ ቢሆንም የሚፈለገውን ከፍተኛ ፋይናንስ አቅርቦት እያገኘ አለመሆናቸውን አስረድተዋል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት በሀገር አቀፍ ደረጃ ከቀረበው አጠቃላይ 262 ቢሊየን ብር ብድር ውስጥ ለሀገር ውስጥና ለውጭ ንግድ 110 ቢሊዮን ብር፣ ለግብርና ዘርፉ 44 ቢሊየን ብር፣ ለማኒፋክቸሪንግ 36 ቢሊየን ብር፣ ቀሪው ደግሞ ለግለሰቦችና ለሌሎች ድርጅቶች እየተሰጠ ብድር መሆኑን ተናግረዋል። በዚህም ስሌት ለአምራች ኢንዱስትሪዎች ፍላጎታቸውን የሚመጥን በቂ ብድር እየቀረበላቸው አለመሆኑን ገልጸው በሶስት ወራት የቀረበላቸውን የውጭ ምንዛሬ ደግሞ 48 ሚሊዮን ዶላር መድረሱን ጠቁመዋል። ኢንዱስትሪው ሚኒስትሩ በማብራሪያቸው በ2018 የመጀመሪያ ሩብ ዓመት 49266 ዜጎች የስራ ዕድል መፍጠሩን ለአነስተኛና መካከለኛ የአምራች ኢንዱስትሪዎች የስራ ማስኬጃ ብድር እና የሊዝ ፋይናንስ አራት ነጥብ አራት ቢሊዮን ብር መሰጠቱን አስረድተዋል ቋሚ ኮሚቴው ባቀረበው ጥያቄ የአምራች ኢንዱስትሪ ዘርፍ ልማት ለማጠናከር ሚኒስትሩ ከሚመለከታቸው ተቋማት እና ከክልሎች ጋር ቅንጅታዊ አሰራር በመዘርጋት ችግሩን ለመፍታት ፕሮግራሞች ፕሮጀክቶች ተለይተው የተቀመጡ ቢሆንም በተጨባጭ መሬት ላይ ግን ስራዎች እንዳልተሰሩ አስታውቋል ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በሂደት ላይ መሆኗን ገልጸው ቋሚ ኮሚቴው የሀገር ውስጥ አምራች ኢንዱስትሪዎች ገና በእንጭጭ ደረጃ ላይ በመሆናቸው በዓለም አቀፍ ደረጃ ተወዳዳሪ ስለማይሆኑ በአባልነቱ ከሚፈጠረው ጫና የኢትዮጵያ ኢንዱስትሪዎች ለመታደግ የተቀየሰው ስትራቴጂክ ምንድን ነው ሲልም ጠይቋል። በተጨማሪ በ2018 ዓ.ም. በጀት ዓመት አንደኛ ሩብ ዓመት ለኢንዱስትሪዎች የቀረበው የውጭ ምንዛሬ መጠን 48 ሚሊዮን ዶላር ቢሆንም ከኤክስፖርት የተገኘው የውጭ ምንዛሬ ግን 97 ሚሊዮን ዶላር መሆኑንም ቋሚ ኮሚቴው አስረድቷል። አምራች ኢንዱስትሪው ለማጠናቀር በመንግስት የተሰጠው የውጭ ምንዛሬ ሀገሪቱ ኢንዱስትሪ ምርቶች ውጭ ልካ ያገኘችው የውጭ ምንዛሬ በእጅጉ ያነሰ ነው በማለት ማብራሪያ ጠይቋል። በኢትዮጵያ ከደረጃ በታች የሆኑ የበለጸጉ ምግቦች፣ የምግብ ዶቄት፣ ዘይት፣ ጨውና ሌሎች ተመርተው ወደ ገበያ የሚገቡ ምግቦች በትውልድና በሀገር ላይ የሚያስከትሉትን ኢኮኖሚያዊና ማህበራዊ ጫና ከግምት ውስጥ በማስገባት ዓለም አቀፋዊ የጥራትና የደህንነት መስፈርቶች ለማሟላት ምን እየተሰራ ነው የሚል ጥያቄም አቅርቧል። ኢንዱስትሪ ሚኒስትሩ የማኒፋክቸሪንግ ኢንዱስትሪዎች በሀገር ውስጥም በውጭም ተወዳዳሪ እንዲሆኑ ምርቱ ተወዳዳሪና ለዜጎች ጤንነት ምቹ እንዲሆን ለማስቻል ደረጃውን ጠብቆ ተገንብቷል። ማለቱ የጥራት መንደር አምራች ኢንዱስትሪዎች ጥራት ያለው ምርት እንዲያመርቱና ደረጃ ወጥቶላቸው ምርታቸውን እየተረጋገጠ ወደ ገበያ እንዲወጣ ያደርጋል ብለዋል። ወደ ውጭ የሚላኩ ምርቶች ገዢዎች የአመራሩን ሂደቱን ካረጋገጡ በኋላ የሚላኩ መሆናቸውን ጠቅሰው ለሀገር ውስጥ ተጠቃሚዎች የሚቀርቡ ምርቶች የፋብሪካ ቁጥጥር እየተደረገላቸው የበለጠ የጥራት ማረጋገጫ በመስጠት ክትትሉን እንደሚቀጥል አስረድተዋል። ኢትዮጵያ የንግድ ድርጅቶች የአፍሪካ ነፃ ንግድ ቀጠና አባል በመሆኗ ምክንያት ሊፈጠሩ የሚችሉ መሰናክሎችን ማስተካከል፣ ተወዳዳሪነት መፍጠር እንደሚጠይቅ ገልጸው ኢንዱስትሪው የመወዳደር አቅም ሳይገነባ ልቅ ተደርጎ የሚከፈት ነገር አይኖርም ብለዋል። ሰላም ጤና ይስጥልን፣ ውድ የዩቱብ ቤተሰቦች እንዴት ናችሁ?